ጥያቄ ስገባ ደግሞ መጽሐፍ ቅዱስ እንዴት ነው የሚታየው? ለሚለው ጥያቄ እንግዲህ ፍሮም ቱ ፐርስፔክቲቭ ነው የምመልስልሽ። አንደኛ ፍሮም ኢስላሚክ ፐርስፔክቲቭ እና ፍሮም ክርስቲያኒክ ፐርስፔክቲቭ ማለት አንድ ነፃ አይምሮ ያለው ሰው የሚጠይቀውን ጥያቄ እንደሚጠይቅ ጥያቄ እና አንድ ደግሞ ሙስሊም እንደሚጠይቅ ጥያቄ፣ ሁለቱንም ፍሮም ቱ ፐርስፔክቲቭ ነው ለመመለስ ሞክረ። አንደኛ ከሙስሊም ሲነሳ ጥያቄው ማለት ነው ከእስልምና ጥያቄ ሲነሳ እነሱ ግዴታ ቁራናቸው ትክክል የሆን ዘንድ መጽሐፍ ቅዱስ መበረዝ አለበት ብለው ስለሚያምኑ ነው መጽሐፍ ቅዱስ ተበረዟል የሚሉት። ምክንያቱም በግልጽ ቁራን ኢየሱስ ክርስቶስን አልሰቀሉትም፣ አልገደሉትም የሚል ቃል አለው። በግልጽ ማለት የተጻፈ ነገር ግን መጽሐፍ ቅዱስ ሌላውም ስትመለከት ከልጦስ ጥራ ግርጌ እስከ ቀራኒዮስ ግርጌ ክርስቶስን እንደሰቀሉት፣ መቼ እንደሰቀሉት፣ በምን ሰዓት ላይ እንደሰቀሉት ሁሉ መጽሐፍ ቅዱስ ላይ ሰፍሯል። ስለዚህ ግዴታ ቁራናቸው ትክክል የሆን ዘንድ መጽሐፍ ቅዱስ መበረዝ አለበት፣ መጽሐፍ ቅዱስ ትክክል መሆን ከዛ አንግል ነው የሚያዩት። አሁን በጣም ብዙ ጊዜ መጽሐፍ ቅዱስ ክርስቶስ እኔ የእግዚአብሔር ልጅ ነኝ ብሏል ዮሐንስ ወንጌል 10 36 ላይ ኢቭን በነቢያት ሳይቀር ማለት ነው ዳዊት ኢየሱስ ክርስቶስ እግዚአብሔር ልጅ እንዳለው ኤርሚያስ እግዚአብሔር ልጅ እንዳለው ተናግረዋል። ሶሎሞን በመጽሐፈ ምሳሌ ላይ ማለት ነው ሰማይን የዘረጋው ማነው? ልጅስ ማን ነው? በማለት በብሉይ ኪዳን ማለት እግዚአብሔር ልጅ እንዳለው ተናግሯል ነቢያት። ክርስቶስ ደግሞ እኔ እግዚአብሔር ልጅ ነኝ ብሏል። ከዚያንም በጣም በመጽሐፍ ቅዱስ ላይ በወንጌል ላይ ስትመለከቱ ብዙ ቦታ ኢየሱስ ክርስቶስ እግዚአብሔር ልጅ ተብሎ ተጠቅሷል። ከዚህ በኋላ ከ600 ዓመት በኋላ መሐመድ መጥቶ አልተ አልወለደም አልተወለደም ይላል እና ግዴታ የነሱ ሀሳብ እውነት ይሆን ዘንድ ግዴታ መጽሐፍ ቅዱስ ሐሰት መሆን ስላለበት ገብቶሻላ በዛ መንፈስ ነው የሚነሱት፣ መጽሐፍ ቅዱስን ሀሰት ለማድረግ የሚነሱት ማለት ነው። ሶ ለነዚህ ደግሞ መልሳችን ምንድን ነው? ቁራናቸው ምን ይላል ነው ገብቶሻል። የሙሐመድ የመጀመሪያው አላማ ምንድን ነው ነው በመጀመሪያ ማለት ነው። ሙሐመድ በመጀመሪያ በፍጹም የክርስትናና የአይሁድ መጽሐፍ ቅዱስ ለአርም የመጣውት ብሎ አልነበረም የተነሳው መጀመሪያ ሲነሳ ማለት ነው። ለዚህ ማስረጃችን ምንድን ነው? ስለ መጽሐፍ ቅዱስ የተናገረው ንግግር ነው። አይሁዶችና ክርስቲያኖች ይቀበሉት ዘንድ መሀመድ መጽሐፍ ቅዱስን ያቆለ ጳጳስ ነበረ። ለምሳሌ ምን በማለት በአንድ ሀዲስ ማለት ነው ሐዲሱ ልክልሻለሁ በቶራ ቶራ፣ የሙሴ መጽሐፍ ማለት ነው። በእጁ ይዞ ምን ብሏል? አይ ቢሊቭ ዩ ባንተና፣ አንተ ላይ አንተ ላይ ባወረደው እንትን፣ ይህንን ባወረደው አምኛለሁ ብሎ ቶራን ይዞ በእጁ አምኛለሁ ብሏል። እንዴት መጽሐፍ ቅዱስን ሊተች ከመጣ መሀመድ ወይ ሊያስተካክለው ከመጣ እንዴት የኛ መጽሐፍ ቅዱስ በእጁ ይዞ በአንተ ላይ አምኛለሁ ሊል ይችላል ነው ጥያቄያቸው። ሁለተኛ ደግሞ ወንጌል ብርሃን እንዳለበት ይናገራል። በሱረ በቁርአን በሱራ ምዕራፍ 5፡45 ላይ ምን ይላል? ፊሂ ሁደን ወኑር ይላል። በወንጌል ውስጥ ብርሃንና ምን አለበት ይላል መንገድ አለበት ይላል። አሁን ተመልከች። አልፋቲያ ላይ ሁልጊዜ በሶላት ጊዜ የሚባል ነገር አለ። ኢዲነ ስራተል ሙስተቂም ወደ መንገድ፣ ቀጥተኛ መንገድ ምራን ይላል። ይሄ መንገዱን ወደ ቀጥተኛ መንገድ ምራን ብለው ሁልጊዜ ሙስሊሞች ይጸልያሉ። ያ መንገድ ግን ማለት ነው። ብርሃንና መንገድ ያለበት ደግሞ ወንጌል እንዳለ እዛው ቁርአን ሱራ 5፡46 ላይ ወፊሂ ሁደን ወኑር በኢንጅል ውስጥ ማለት ነው መንገድና ቀጥተኛ መንገድና ብርሃን እንዳለበት ይናገራል። ኢቭን ደግሞ ዝም ብለሽ መጽሐፍ ቅዱስ ወንጌልን ደግሞ ስታይ ክርስቶስ ምን ይላል? እኔ የዓለም ብርሃን ነኝ የሚል የመጽሐፍ ቅዱስ ክፍል አለ ዮሐንስ ወንጌል ላይ ሰፈረ ማለት ነው። ገብቶሻል? ስለዚህ እንዴት መሀመድ መጽሐፍ ቅዱስን ሊያርም ከመጣ እንዴት ወንጌል ብርሃን አለበት ብሎ ሊናገር ይችላል? የሚል ጥያቄ እናቀርብ። ይሄ ብቻ አይደለም። እንዴት ሙሐመድ ክርስቲያኖችና አይሁዶችን አትቃወሟቸው ብሎ ሙስሊሞችን ሊያዝ ይችላል ብለን እንጠይቃለን። በሐዲስ ላይ ማለት ነው ሐዲሱን የምጠቅሰው እንዳለ አቀርብ አቀርብልሻለሁ። ሙሐመድ ብን ብሏል፣ ላቱ ሰዲቁ አላል ኪታብ ወላቱ ከዚቡ ከዛ ማለት ሀሰተኛ ማለት ነው ወላቱ ከዚቡ አህላል ኪታብ የመጽሐፉ ሰዎችን ሐሰት አታድርጉባቸው ብሎ ተናግሯል ሙሐመድ ሶ የሙስሊሙ ማለት አታደርጉባቸው አታርጉባቸው የመጽሐፉ ሰዎችን ነገር ግን ምን ይላል ሁሉ አመነ ስለዚህ አንዘለ ኢለይ ነው ወአንዘለ ኢለይኩም፣ በእናንተ ላይም በእኛ ላይም በወረደው አምንናል በሉ ተብሎ ነው ሙስሊሞች የታዘዙት ማለት ነው። እንደዚያ በሉ ብሎ መሐመድ አዟል። ስለዚህ እንዴት በእናንተ ላይም በእኛም ላይም በወረደው አምንናል በሉ እንዴት ሊል ይችላል? መሐመድ እውነት የመጀመሪያው አላማ የመሐመድ አላማ ቁርአን መጽሐፍ ቅዱስን ለማስተካከል ለማረም ከመጣ ማለት ነው ሶ ሜክ ሴንስ አያደርግም። ይሄ ብቻ አይደለም እንዴት መሐመድ ክርስቲያኖችና አይሁዶች የመጻፉ ሰዎች ከኛ በላይ ስለ ነቢያት ያውቃሉ ብሎ ሊናገር ይችላል። እውነት እሱ ሊያርም ያንን ከመጣ ማለት ነው። አንድ ሚያርም ሰው እኮ ከነሱ ከኛ በላይ ማወቅ አለበት አይደለ እንዴ? ነገር ግን ሙሐመድ በዚህ በተፍሲር ኢብን ከሲር ላይ 183 ተፍሲሩን ስትመለከች ምን ይላል? ወሁም አህሉል ኪታቢ አወሊ ወሁም አለሙ ሚን አንቢያ ሚና ይላል። እነዚህ የመጻፉ ሰዎች የቀዳሚ ናቸው፣ እነርሱ የቀዳሚ ናቸው አወሊ ወሁም አለሙ ሚን አንቢያ የሚና- ስለ ነቢያ ከኛ በላይ ያውቃሉ በማለት ይናገራል። እንዴት መጽሐፍ ቅዱስ ሊያርም የሚመጣ አካል እንዲህ በማለት ለእኛ እንዴት ክሬዲት ይሰጣል? ከኛ በላይ ያውቃሉ ብሎ እንዴት ሊናገር ይችላል? ሜክ ሴንስ አያደርግም። በሌላ ሀዲስም መሀመድ ብን ብሎ ተናግሯል። ሊተት በእውነ ሰነነ መን ካነ ከብለኩም፣ ከናንተ ከእናንተ በፊት የነበሩትን አይሁዶችና ክርስቲያኖችን እጅ በእጅ ክንድ በክንድ ትከተሏችኋላችሁ። ሀዲሱን ወይ ሰምተሽው ይሆናል ትከተሏቸኋላችሁ ብሎ ተናግሯል። እንደት እንደዚህ ሊል ይችላል? ሙስሊሞችን ተከተሏቸው የመጽሐፉ ሰዎችን እንደት ሊል ይችላል? እንዲሁም ደግሞ በሱራ ምዕራፍ አስር ዘጠና አራት ላይ ማለት ነው ምን ይላል? ለመሐመድ እራሱ ማለት ነው ኢንኩንተ ፊሸኪ ማንዘለላይካ ፈሳላ ለዚና የክረቁራን ሚንከብሊካ ይላል። በመጠራጠር ውስጥ ብትሆን ተባለ፣ ሙሐመድ ከአንተ በፊት መጽሐፉን የሚያነቡትን ጠይቀ ይላል ሁልጊዜ ሚን ከብል ከአንተ በፊት የሚባሉት አይሁዶችና ክርስቲያኖች ናቸው። እና ኢቭን መሀመድ ራሱ ግራ ከተጋባ የመጽሐፍ ቅዱስን ሰዎች መጠየቅ እንዳለበት ቁርአን እንዴት ሊናገር ይችላል? መጽሐፍ ቅዱስን ሊያርም ከመጣ የመሐመድ የመጀመሪያ ዓላማ ይሄ ከሆነ እንዴት እንደዚህ ሊሆን ይችላል የሚለውን ጥያቄ ለሙስሊሞች የምንተው ጥያቄ ነው ማለት ነው። የለሱ የህሊና ጥያቄ ነው። ግን ምንድነው ስንል መሐመድ መጀመሪያ ይሄን ያደረገበት ምክንያት ምንድ ነው? አይሁዶች ይቀበሉኛል፣ ክርስቲያኖች ይቀበሉኛል፣ ይሄና እናንተ ይመሳሰላል እና ኑ ወደ እኔ ለማለት የተጠቀመበት ነው። ይሄ ሜትር ማለት ነው። በዚህ በአንድ ሀዲስ ማለት ነው። እነዚህ ማስረጃችን እንዳለ ልክልሻለሁ። በአንድ ሀዲስ ማለት ነው። ምን ብሎ ተናግሯል? መሐመድ ወደ መዲና በመጣ ጊዜ እንደመጣው ማለት ነው። አይሁዶች አለ አስር አይሁዶች ቢያምኑኝ ይላል ሁሉም አይሁዶች ያሙኛል ብሎ እንትን ብሏል። የመጀመሪያ ያመጣው አስር አይሁዶች ምን እንግዲህ ታውቂያለሽ፣ በመካ አልተሳካለትም። ከሰባ እስከመቶ ብቻ የሚሆኑ ሰዎች ነበር ያመጣው ሶ ከሶ፣ ወደ መዲና መጥቶ ብዙ እንዲስም ማለት ነው። ምን ብሎ ተናገረ? ምን ማለት ነው? አስር አይሁድ ቢያምናኝ፣ ሌላውም ቢያምናኝ ነበር። በአስሩ ተጠቅሞ ያሳምናሉ። አስር አይሁድ እንዲያምኑ እንደዚህ ያቆለጳቁ የነበረው ማለት ነው። ኢቭን ወደ አይሁዶች ዞሮ ይሰግር ነበረ ሙሐመድ። ወደ ቤተ መቅደስ አይደል እንዴ ዞሮ ይሰግድ ነበር፣ እንዲቀበሉት እኔና እኮ አንተ መሳሰላልና እንቀበል እንዲሉት እንዲሉት ማለት ነው። ሱራ ምዕራፍ 2 40 42 ላይ ነው አልበቀራ ላይ ማለት ነው። ምን ይላል? ወአሚኑ ቢማንዘልቱ ሙሰዲ ከል ሊማማኩም ይሄ የኔ በእጄ የያዝኩት መጽሐፍ፣ ከእናንተ ጋር ካለው ጋር የሚያረጋግጥ ሲሆን እመኑ። አሁን እታሙኝ የሚገባበት ምክንያት ማመር ሲያቀርብ ማለት ነው የኔ መጽሐፍ ወአሚኑ ቢማንዘልቱ ሙሰዲካን ሙሰዲካ ሊማማክ ከናንተ ጋር ያለውን መጽሐፍ የሚያረጋግጥ ስለሆነ እመኑን እያለ ነበር የሚናገረውና አይሁዶችና ክርስቲያኖች እቺን ሲያመጣ ወደ ራሱ ማለት ነው። የምታምኑብኝ ምክንያት የኔ መጽሐፍ ከናንተ ጋር የሚያረጋግጥ ነው፣ ስለዚህ እመኑኝ ነበር። የመጀመሪያ የመሐመድ ስብከት ማለት ነው። ለዚህ ነው ይሄው ላይ የምናገኘው ማለት ክርስቲያኖችና አይሁዶች ማቆላበስ አሁን ያየናቸውን የምናገኘው ማለት ነው። ግን ከዛ በኋላ ሪስፖንሱ እንዴት ሆነ ስንል ያ ሁላችንም አንቀበለም አሉ ሱራ ምዕራፍ 2 111 ላይ ስትመለከች አንተ ገነት አትገባትም ብለውታል እሱ ሲናገረዋል ይናገራል አይሁዶችና ክርስቲያኖች እኛ ገነት አትገባትም አሉ ነው ይላል ሶ መሐመድ ተናደደ ማለት ነው እንደዛ አንቺ የሆነ ቢግ ፕላን አልመሽ አልሳካሲልሽ እንዴት ነው ትናደጃለሽ አይደለ በተመሳሳይ መሐመድ ተናደደ ከዛን ደግሞ ይሄ ግድያ እንትን ጀመረ ማለት ነው። አሁን ለምሳሌ እኮ ከመሐመድ ምን ብሏል? ወለኩም ዲኑኩም ወለዲን ለእናንተም ሃይማኖታችሁ ለኔም ሃይማኖቴ፣ በሃይማኖት ማስገደድ የለም ተብሎ ይተርጉሙ ማለት እንደዛ ብሎ ተናግሮ ነበር መሐመድ በሰላሙ ጊዜ ማለት ነው። ግን ከተወሰነ ጊዜ በኋላ ምን ጀመረ? ቂታል፣ ግድያ ጀመረ ማለት ነው። የጀመረበት ምክንያት ምንድነው? የተወሰነ ጉልበት አገኘ፣ የተወሰነ ትንሽ ተከታይ ያገኘ ከዛ በኋላ እነሱ ክርስቲያኖችና አይሁዶች አንቀበልም ሲሉት ምን አደረገ? ተቃራኒ ማድረግ ዘመቻ ጀመረ ማለት ነው። መጀመሪያ ያደረገው እንትኖች ላይ ነው ካየሽ፣ ከአይሁዶች እና ከክርስቲያኖች አይሁዶች ነው መጀመሪያ እንትን ያለው ተቃራኒ ማድረግ ዘመቻ የከፈተው ሱራ ምዕራፍ አምስት ሰማንያ ሁለት ላይ ይመስለኛል። ምን ይላቸዋል? ክርስቲያኖችን አይቆለጳጵሳቸዋል እነሱ መነኮሳት አላቸው፣ ነገር ግን አይሁዶች እርጉሞች ናቸው። እንደዛ የሚል መልእክት አስተላለፈ። በሂደት ነው ሙሐመድ። ቀጥሎ ደግሞ ክርስቲያኖች አንቀበልም እያሉ ሲመጡ ክርስቲያኖችም አይሁዶችን በስተመጨረሻ እንዲገደሉ ያው ትእዛዝ አስተላለፈ ሱራ ምዕራፍ ዘጠኝ የመጨረሻ የወረደው ምዕራፍ ሱራ ምዕራፍ ዘጠኝ ሰላሳ ላይ ነው 28 ላይ ምን ይላል እነሱ ክርስቲያን ካቲሉ አለል ኪታብ የመጽሐፍ ሰዎችን ይደሏቸው ጊዜ እስኪከፍሉ ድረስና በማለት ተናግሯል። እንዲገደሉ እኛ ክርስቲያኖችና አይሁዶች መገደል እንዳለብን እስከዛ አወጀ ማለት ነውና ሂደት አለው በመጀመሪያ የመጣበት ዓላማ ማለት ነው እና መሀመድ ማለት ነው። መጀመሪያ የኔና የናንተ ይመሳሰላል በሚል ዘመቻ ከከፈተ በኋላ ከዛ ከተወሰነ ጊዜ በኋላ አንቀበልም ክርስቲያኖች ሲሉት አይሁዶች ሲሉት ተቃራኒ የማድረግ ዘመቻ ከፈተ። ተቃራኒ የማድረግ ዘመቻ ለመክፈቱ ማስረጃው ምንድነው? ተቃራኒ የማድረግ ማስረጃው በቃ ይሄው አልሰቀሉትም ብሎ መናገር ጀመረ። አላ ልጅ አለው አሉ እነሱ ናቸው አላ፣ ልጅ የለውም። እንደዛ ተቃራኒ ማድረግ ዘመቻል። ሌላ ደግሞ በጣም የሚገርመኝ ምን ይላል መሰለሽ ክርስቲያኖችና አይሁዶች ጸጉራቸውን ጺም ስለማይቀቡ በመቀባት እናንተ ተለዩ ብሎ ተናገረ። ሌላ ደግሞ ስለ ስቅለትን በተመለከተ ምን አለ? ኢሳ በስተመጨረሻ አለ ይመጣና አለ በምጻት ጊዜ መስቀልን ይሰብረዋል አለ። አሁን በስተመጨረሻ መጥቶ መስቀልን ሰበረው አልሰበረው ለእኛ ምንድነው ፖይንቱ? አሁን ነው እኛ እውነት ማወቅ የምንፈልገው አይደል በዘመናቸው ሁሉ በዘመኑ እውነት ማወቅ የሚፈልገው ግን በስተመጨረሻ መቶ መስቀልን ሰበረው አልሰበረው ምንድን ነው ትርጉሙ? ገብቶሻል? ምንም ፖይንት የለውም። በስተመጨረሻ መቶ ማድረጉ ገብቶሻል? እና እንደዚህ ጥላቻ መስበክ ጀመረ ማለት ነው። ሌላ ደግሞ እንደውም አይሁዶች አንድ ቦታ የቀብር ስርዓት እንደ አዲስ እንደሚነግረን ይሄ ሳይሆኑ ሀዲሶች ነው የምነግርሽ። እሺ አንድ ቦታ ቀብር ቦታ ሄዶ አይሁዶች ሲጸልዩ ቆሞ ነበረ፣ እና ሙሐመድም ሲጸልይ ቆሞ ነበረ የሚጸልየው። ከዛ አንዱ አይሁድ አገኘውና ይሄ ኮኛ እንደምን አደረገው ነው እያደረከ ያለው ሲባል ምን አደረገ? ተቃራኒ የማድረግ ዘመቻ። ቁጮሉ ቁጨሉ አላቸው። ተቃራኒ የማድረግ ዘመቻ፣ ሙስሊሞቹ እንዲቀመጡ እና የቅብር ስነ ስርዓቱን እንዲያደርጉ አደረጋቸው ማለት ተቃራኒ ማረግ ዘመቻ መሀመድ ከፈተ ማለት ነው። እንዲሁም ደግሞ ድሮ ወደ ወደ ነበረም ይጸለየው ወደ ኢየሩሳሌም መጸለይ ጀምሮ ነበር አይደል እንዴ ወደ ቤተ መቅደስ ግን ቀየረውና ከአይሁዶች ጋር ሲጣላ ወደ መካ ተመልከቺ በዛን ሰዓት እኮ መካ ውስጥ 360 ጣውት አለ ከዛ በኋላ ነው ከ8 አመት በኋላ ነው ተመልሶ መሀመድ መካ ነጻ ያወጣውና የጣውቶችን አስወገደ የሚባለው ግን ሙሐመድ ከአይሁዶች ጋር በተጣላ ጊዜ ወደ መካ ወደ ጣዖቶቹ ዞሮ ይሰግር ነበረ። ወደ ሰባት ስምንት አመታት ማለት ነው። እና ተቃራኒ የማድረግ ዘመቻ በመክፈቱ ምክንያት ነው ዛሬ ሙስሊሞች ይሄ በንዴት ሙሐመድ ያደረገው ሊረዱት አልቻለም። ገብቶሻል። በስሜት ነው ያደረገው። ሙሐመድ ይሄንን በመናደዱ ይሄንን ያደረገው እኛ ክርስቲያኖችን፣ አይሁዶችን ሁሉችን። ሙስሊሞች ግን ያንን ከመረዳት ይልቅ መጽሐፍ ቅዱስ ላይ መሮጥ ጀምሮ ማለት ነው። ገብቶሻል። እውነታው ግን ያለው እዚህ ጋር ነው። እና እነርሱ ከዛ አንፃር ነው የሚጠይቁት፣ ሙስሊሞች ማለት ነው። ከዛ አንፃር ስለሚጠይቁ እኛም ደግሞ ማምር በመጀመሪያ አካባቢ ያደረገልንን ያቆለጳጳሰንን ወንጌል ብርሃን አለበት እንደዛ ብሎ የተናገረውን ማስረጃ እንደ ማስረጃ በማቅረብ መጽሐፍ ቅዱስ በፍጹም አልተበረዘም እንደ ቁራን እንደ እስልምና አስተምሮ ብለን እንሞክታለን ማለት ነው። በዚህ ነው የምንመልሰው፣ ፍሮም ኢስላሚክ ፐርስፔክቲቭ ስንጠየቅ ማለት ነው። ይህ ክፍል አንድ ነው። ያንን ደግሞ በሚቀጥለው አቀርባል።